መሰረት ኢየሱስ ክርስቶስ የሰውን ልጅ ከሞት ለማዳን ወደ ምድር በመምጣት በመስቀል መሰቀሉና መሞቱ ይነገራል። በመስቀል ተሰቅሎ ከመሞቱ በፊት ከተያዘበት ከሐሙስ ማታ እስከ ዓርብ ድረስ ሕመሞችን አስተናግዷል። በዚህ ጊዜ ውስጥ በርካታ ሕመሞችን ለሰው ልጅ ስለ ፍቅርና ስለደህንነት ሲል እንዳስተናገደ በእምነቱ አስተምሮ በመጽሐፍ ቅዱስ ተጠቅሶ ይገኛል። ሕማማት የግዝ ቃል ነው። ግሱ ሀመታመመ የሚል ነው። መታመም መደግደግ በደዌ ውስጥ ሁኖ ስቃይን ማዳመጥ ማለት ነው። ይሄ ሕማም ደግሞ ለሰው ልጅ የሚሰማውን አይነት እማም ደውያ አይነት ሳይሆን ከዚህ በተለየ ሁኔታ ታሞ መደግደግ አለ፣ መክሳት አለ፣ አጽሞ ብቻ መቅረት አለ። ብዙ ነገሮች ይገጥሙታል ሰው። ስለዚህ ህማማት ስንል መታመም፣ መታመም ስንል ደግሞ በነገርም መታመም አለ፣ በሐሜት መታመም አለ፣ በብዙ ነገሮች መታመም አለ፣ መድማት አለ፣ መቁሰል አለ እና ያንን ሁሉ የሚገልጽ አባቶቻችን ሊቃውንተ ቤተ ክርስቲያን ይህንን እንደሚገልጽ ያስቀመጡልን ቃል ነው እና መታመም ማለት ነው። በኢትዮጵያ ኦርቶዶክስ ቤተክርስቲያንም የአብይ ጾም የመጨረሻው ሳምንት ሕማማት ተብሎ ይጠራል። የተለያዩ መንፈሳዊ ክንዋኔዎችና አገልግሎቶችም ከሰኞ እስከ አርብ የስቅለት በዓል ድረስ ይሰጣሉ፣ ይከናውናሉ። የኢየሱስ ክርስቶስ ሕማማት የሚጀምረው ከሆሳዕና ይጀምራል። ዕለተ ሆሳዕና ከስድስት ሰዓት በኋላ ያለው እስከ ቅዳም ሱር ድረስ ያለው ሰሙነ ሕማማት የሕማማት ሳምንት በመባል ይታወቃልና ና የኢየሱስ ክርስቶስ ሕማማት የሚጀምረው ከዚህ ነው። ይህም ምንድን ነው? የኢየሱስ ክርስቶስ መታመም፣ ታሟል ብለን ስንል የሰው ሕማም ስጋዊ ሕማም ነው። ስጋዊ ሕማምም የመጣበት ሰው በጤና በሰላም እንዲኖር ተፈጠረ፣ በምታምር ቦታ ላይ ተፈጠረ። የማይገባ ድምፅ በመስማቱ ደው የሰለጠነበት ታመመ። ያንን ሕማም ራሱ ኢየሱስ ክርስቶስ የእሱን ሕማም የሰውን ሕማም ራሱ ቀይሮ ማዳን የሚችል ነው። ሰው ቢታመም ሌላውን ሰው ይጎዳል እንጂ ሊያድን አይችልም። የሌላው ሰው ህማም የኢየሱስ ክርስቶስ ህማም ግን ሰውን ለማዳን የሰው ሕይወት ለመሆን ነው። ሞቱን በሞት ለመቀየር ነው። ህማሙን በህማም ለመቀየር ነው። ኢየሱስ ክርስቶስ በሐሙስ ማታ በጌቴ ሰማኒ የአትክልት ስፍራ ከሐዋርያቱ አንዱ በሆነው የአስቆሮቱ ይሁዳ ጠቋሚነት ነው በወታደሮች የተያዘው። ከዛም ወደ ሊቀ ካህናቱ ግቢ ለፍርድ ተወሰደ። በመቀጠልም በጲላጦስ አደባባይ ለፍርድ ቀርቧል። ከጲላጦስ አደባባይ ወደ ሄሮዶስ ተወሰደ። በንጉሥ ሄሮዶስ የይሰቀል የትእዛዝ ደብዳቤ ሊሰቀል ችሏል። በዚህ ሁሉ ሂደት ውስጥ ተሰድቧል፣ ተገርፏል፣ ተተፍቶበታል መስቀያ መስቀሉንም ወደ ጎልጎታ ተሸክሞ ሄዷል። ከባድ ህመምንም ደርሶበታል። በመስቀልም ተሰቅሎ ሞቶ የሰውን ልጅ አድኗል። በመጀመሪያ ሰው በህይወት እንዲኖር ነው የተፈጠረው። በእለት አርብ በሰው በህይወት እንዲኖር ተፈጠረ። ከተፈጠረም በኋላ ስቃይ ባለበት፣ መከራ ባለበት ቦታ ላይ አይደለም የተፈጠረው። መልካም ህይወትን ለሰው ህይወት ለመመለስ በሚል ያንን ነገር የግድ ቃል ገብቶለታል። ቃሉም የምንድነው? አምስት ቀን ተኩል ሲፈጸም ከልጅ ልጅ ተወደጀ በሜዳ ህድዬ ይህንን ላድንህ ቃል እገባልሃለሁ ብሎ ቃል ገብቶለታል። ቃል የገባለት ምክንያት ምንድነው? ሰው በጤና እንዲኖር በህይወት እንዲኖር ከተፈጠረበት ቦታ ላይ ከተቀመጠበት ቦታ ላይ ባይድ የሆነውን የሰይጣን አስተምሮ ሰምቶ የሌለውን ክብር በመሻት በመፈለግ ደዌ እንዲሰለጥንበት አደረገው። ይህን ደዌ ደግሞ ከዚያ ከክብር ዝቅ ያለውን የሚያደርገውን ደዌ ደግሞ ለመመለስ ወደ ህይወት ለመመለስ በዕለተ ዓርብ ተፈጥሮ በዕለተ ዓርብ ከዚህ ከገነት ወጣ ተባረረ። ከዕለተ ዓርብ በዚያ በወጣበትን ያንን ደግሞ በዕለተ ዓርብ ለመመለስ ጌታ ኢየሱስ ክርስቶስ መታመም ነበረበት። ጌታ ኢየሱስ ክርስቶስ መገረፍ ነበረበት። ጌታ ኢየሱስ ክርስቶስ መሰቀል ነበረበት። ጌታ ኢየሱስ ክርስቶስ መሞት ነበረበት እና ያ ካልሆነ ሌላ ህይወት አልነበረምና በዚያ መንገድ የግድ በሞቱ ህይወትን ለመስጠት ለማዳን ሲል ይህን ሁሉ ጸዋታው መከራ እንዲቀበል ሆኗል ማለት ነው እና የኢየሱስ ክርስቶስ ጸዋታው መከራ ለራሱ የሚጠቅመው ነገር የለም፣ ለሰው ህይወት ግን የሚጠቅምና የሚበጅ ነበረ። ለምን? ያጣውን ክብር ማግኘት ስለነበረበት ወደ ነበረበት ቦታ መመለስ ስለነበረበት በነበረበት ቦታ ላይ መልሶ መግባት ስላለበት ያንን ይህን ዋጋ ለመክፈል ያደረገው ነገር ስለሆነ ነው። በእለተ ሆሳይና ጌታ ኢየሱስ ክርስቶስ በተናቀችዋ ባህያ ውንጫ ላይ ሆኖ ወደ ቤተ መቅደስ ከገባባት ሰዓት ጀምሮ ጻሐፍት ፈሪሳውያን የሚባሉት አይሁድ ይሄ ጩኸት፣ ይሄ ድምጽ ረበሸን፣ አወከን። ስለዚህ የሚያጅቡህን፣ የሚከተሉህን የህፃናቱን፣ የሽማግሌዎችን ድምፃቸውን ዝም አሰኛቸው ዝም ማለት አለባቸው የሚል ጥያቄ ቀርቦለት ነበረ። እንደዚያ ሲላቸው፣ አይ እነሱ ዝም ቢሉ እንኳ ከዚህ ከቢታኔ አካባቢ ያሉ ድንጋዮች መናገር ይችላሉ። እነሱ መመስከር መዘመር ይችላሉ እናንተ እንደምትሉት አይደለም፣ በዚያ መንገድ አይደለም። ስለዚህ የሚገባውን ክብር የሰጡ ናቸው በሚል መልስ ሰጧቸው ነበረ እና ከዚህን ሰዓት ጀምሮ ይሄማ ብዙ የሚያምን የሚከተል ሰው እያበጀ እየሄደ ነው። ብዙ ተከታይ አለው። የእኛን አማኝ የኛ ተከታይ የነበረውን ሁሉ አኮበለለው፣ አወጣው፣ ከእኛ ለየው። ስለዚህ ይሄ ሰው ምን እስከሚሆን ድረስ ነው የምንጠብቀው? ዓለም በሙሉ ጨርሶ እስከሚከተለው ነው የምንጠብቀው? በሚል ምክር ሀሳባቸውን መምከር ጀመሩ። ሲመክሩ ምስክር ሰዎች ያስፈለጉ ነበርና ለወንጀሉ ለክሱ፣ ከተመካከሩ በኋላ ቀጥታ ኢየሱስ ክርስቶስን ለመያዝ ሲመጡ፣ በይሁዳ አማካኝነት ለመያዝ ሲመጡ ከያዙት በኋላ ወደ ሀናና ወደ ቀያፋ ወደ ተባሉት ቃና ካህናት ወደዚያ ነው ያቀረቡት። የሚሉህን ትሰማቸዋለህ የሚናገሩህን ትሰማቸዋለህ። እየወነጀሉህ ነው እየከሰሱ ነው የሚል አትመልስላቸውም ወይ ለምን ዝም ትላለህ የሚል ጥያቄ አቅርቦለት ነበረ። ጥያቄ ሲያቀርብለትም የሰጠው ነገር ቢኖር ምንድነው፣ ይሄ ቤተ መቅደስ ይፈርሳል መፍረስ አለበት ፈርሶም እናንተ አፍርሱት በሶስተኛው ቀን እሰራዋለሁ እንደ እንደነበር አደርገዋለሁ የሚል የሱን ሞት ሲነግራቸው ሲያስተምራቸው ይህንን ሰሙና የክስ መነሻ አድርገው ምስክር ሆነው የቀረቡት ሽማግሌዎች፣ ከዚያ በአይሁድ ሊቃነ ካህናት ፊት የቀረቡት ሽማግሌዎች ምንድነው ያሉት? 46 ዓመት የደከምንበትን ቤተ መቅደስ አፈርሳለሁ የሚል ነው። ስለዚህ እንዴት ነው ይሄ ወጣት ነው፣ 50 ዓመት እንኳ ያልሞላው ገና ወጣት ሰው ነው። እንዴት ነው እንዲህ ሊሆን የሚችለው? በእሱ ይሄ ስለዚህ ወንጀል ነው እና። ሊገደል ሊሞት ይገባዋል በሚል ከሀና ወደ ቀያፋ ከቀያፋ ወደ ሀና እያመላለሱ ሌሊቱን እንግዲህ በለተ ሐሙስ ምሸት ሶስት ሰዓት ላይ ነው የተያዘው ከተያያዘበት ሰዓት ጀምሮ ያን ሲያመላልሱት ቆዩ ከዚያ በኋላ ሲነጋ በጽባ ወይም በንጋት ወል ሰዓት ላይ ማለት ነው ወደ መስፍኑ ካቀረቡት በኋላ መስፍኑ ምንድነው ያደረገው ወደ ሄሮድስ ሰደደው ከሄሮድስ አሁንም ደግሞ ወደዚህኛው መስፍን እንዲመጣ ሲመላልስ ቆየ እስከ ሶስት ሰዓት ላይ ሶስት ሰዓት ሲሆን መከራ መስቀሉን አሸክመው የኢየሩሳሌምን በዕለተ ዓርብ የሚነገረው አስራ አራት ምዕራፍ የሚባሉ አሉ። አስራ አራቱ ምዕራፍ እነዚያን መከራ መስቀሎችን ተሸክሞ እንዲዞር አድርገውታል፣ እንዲንገላታ አድርገውታል። አጋጣሚ ሆኖ የቀሬና የተባለች በዛሬው አጠራ ዲቪያ ተብላ የምትባለው ሀገር እዚህ አፍሪካ ምድር ላይ ያለችዋ ከሱ የሄደ ስሞን የሚባል ሰው ነበረ። ያ ስሞን የሚባለው የመከራ መስቀሉ ተሸካሚ ሆኖ አብሮ ያን መከራ መስቀል እርጥብ እንጨት ተሸክሞ እንዲዞር አድርጎታል። እንዲዞር አድርጎ በዚያ መንገድ ላይ ከሆነ በኋላ ምንድነው የሆነው? ይሰቃል በቃ የመጨረሻው የሆነው ምንድን ነው? ይሰቀል፣ ይሰቀል የሚለው ሙሉ ሽማግሌው፣ ወጣቱም በሙሉ በጠቅላላ ያስተጋቡ የነበረበት ድምጽ ነበረ። ከዚያ ያለው ሁኔታ በጠቅላላ በጌቴ ሴማኒ እሱ ጸሎት አድርጎ ከተሰናበተባት ሰዓት ጀምሮ ያለው ይህንን የሚገልጽና በነዚህ ባይሁድ ሊቃናትና በሕዝቡ ዘንዳ ይቀርብ የነበረው በጠቅላላ ይህንን ነው። ይሁዳ ትኩረትና አመለካከት የነበረው ከገንዘብ ጋር ነው እና በዚያ መንገድ ላይ ያናደርጎም። ከዚያ በኋላ ግን ያንን ነገር እንዳደረገ ንጹህ በግን አሳልፎ እንደሰጠ ከተረዳ በኋላ ብሩን ወሩሮ ጥሎ ለሰጡት ሰዎች ብሩን ወሩሮ ጥሎ በቃ ከዛ አካባቢ ላይ እንደራቀ እንደወጣ ኋላ በዚህም ሰዓት ላይ ንስሐ ግባ ተመ ይቀስ ይቀጣይቅ ተብሎ ሲባል ያልመለሰ እስከ አርባ ቀን ሙሉ እስከ አርባ ቀን ሙሉ ጌታ እስከሚያደርግባት ቀን በሙሉ በጭንቀት በመቅበዝበዝ በመሰቃየት በመከራ የቆየበት እንዲያውም የተዘቀለባት ሞተባት ተብሎ የተባለው የመጨረሻ ዛፍ ከቀራንዮ ከዚያ ከመስቀሉ በጣም አንድ ኪሎ ሜትር እንኳን ማትሞላ ርቀት ላይ ያለች ናት እና እዚያች ላይ ሆኖ እሱ ያቺ ዛፏ ሳትቀር አንደበት አውጥታ ነስህ ንስሐ ግባ ይቅርታ ጠይቅ እያለችው ስትለው ይሁዳ በገመድ ሊታነቅባትም ሁሉ ሞክሮ ነበር። ዛፏ ግን ጎንበስ በማለት እሱን አውልቃ በመጣል በእሷ ምክንያት እንዳይሞት ትከላከለው የነበረች እንደነበረ የይሁዳ ትኩረት በጠቅላላ ሚናው ንጹሕ በግን አሳልፎ የመስጠት እዚህ ውስጥ አንዱ ሚና ያለው ነው እና እሰቀላለሁ እያዛለሁ ብሎ ሲናገር እኛ እና እናንተ ትበትናለች ትጸፋላችሁ ብሎ ሲለ ነግራቸው ተርቃላችሁ ከኔ ሲነጋችሁ እኔ ካንታ ልለጅ ምንም ነገር ቢመጣ እንኳ እያለ ይናገር ነበር። ያንንም ለማመልከት ይሁዳ ብሩን ሰጥቶ በመሳም ጌታን በሚያስይዝበት ሰዓት ላይ ጴጥሮስ ያይሁድ ጭፍሮች ሲይዙት በችኮላ በፍጥነት ሰይፍ ይዞ ነበርና ሰይፉን አምጥቶ አውጥቶ ሊቀ ካህናቱን ጆሮ ወይም አገልጋዩን ሊቀ ካህናቱን አገልጋይ የሆነውን የባሪያውን ጆሮ ቆረጠው ይላል። ጴጥሮስ ወይ ሰይፍን ወደ ነበረበት መልሰው። ሰይፍ የሚያነሳ ሁሉ በሰይፍ ይሞታል፣ በሰይፍ ይጠፋል። እና በሰይፍ አይደለም ይህን የሚያስፈልግ ቢሆን ቢኖሮ አባቴ ብዙ የባህሪ አባቴ ብዙ ሰራዊት ተመለይታሉ ትንሱን በላከ ነበር። ግን እሱም ይሆን አይደለም፣ እሱም ይደረግ አይደለም፣ በእሱም ይሆን አይደለም ብሎ ጴጥሮስን ገስጾት ነበር። እና መጨረሻ ላይ ተይዞ ሲሄድ ግን ጴጥሮስ ክዷል። ትክደኛለህ ብሎታል ነግሯልና፣ ሶስት ጊዜ ክዷል። እነዚያ የካደበትን ምክንያት ምንድን ነው? በዚያ በጲላጦስ ግቢ በዚያ አካባቢ ላይ ይዘውት ቀርበው ተቀምጠው እሳት ሲሞቁ ከአጥሩ ግቢ ውስጥ በነበረ ሰዓት ላይ አንዲት ገረድ መጣ፣ ወይም አንዲት ሰራተኛ መጣ። ይሄ ሰው እኮ ገሊላዊ ነው፣ ናዝሬት ሰው ነው፣ ከአብሮ ከዚህ ከኢየሱስ ከሚባለው ጋር የነበረ ነው ብላ ስትል፣ አላውቀውም ብሎ ነው ያለ። ሁለተኛም እንደዚሁ ከሽማግሌዎች አንዱ ሰው አንተ እኮ እነሱ ጋር የነበር ነው ብሎ ሲ አላውቀውም ነው ያለ። ሦስተኛም ጊዜ እንደዚሁ። ኋላ ሲያስብ ግን ዶሮ ሲጮህ ሰማና ቆመ፣ ወደ ልቦ ተመለሰ፣ አለቀሰ፣ አነባ። እሱ ተመለሰ። ኋላም የሐዋርያት ሊቀ አለቃ አድርጎ ፓትርያርክ አድርጎ እግዚአብሔር የሾመው እንደነበረ በታሪክ ተጽፎ እናገኘዋለን። ሐዋርያት፣ ካህናቱ፣ ወታደሮቹ፣ ሄሮደስ፣ ጲላጦስ፣ የከተማዋ ሕዝብ ጨምሮ እያንዳንዳቸው ድርሻ ነበራቸው። ምክንያቱም የክርስቶስ ሕማም ቅዱስ ነውና የሊቃነ ካህናቱም እያንዳንዳቸው ሚና ነበራቸው። እያንዳንዳቸው በሊቀ ካህናቱ ከቀያፋ ካህና ጀምረን ስንሄድ ያለ የእነሱ ሚና ምንድን ነው? ክሱ ምንም ሚዛን መታ አልነበረም፣ ያለው የሚቀርበው የነበረው ክስ ግን የአይሁድን ጩኸታቸውን ድምፃቸውን የፈሩ ስለነበረ የአይሁድን ፈቃድ ለመፈጸም ነው ይጣጣሩት የነበረ። ኋላም ደግሞ ከመስፍኑም ጋር ሲሄድ ደግሞ መስፍኑ ጋር ያለው አገረ ገዥ የነበረው ያኛው ጋም ሲሄድም ደግሞ እሱም ምንድን ነው ያደረገው? ምንም ያገኘሁበት በደል የለም፣ ያቀረባችሁት ክስ ሁሉ ምንም አይደለም። ግን ምን ላደርገው? ገርፌ ወይንስ ልልቀቅላችሁ? ምን ላድርገው ብሎ ሲላች፣ የለም ይሰቀል ይል ነበር። ግን ሚስቱ ምንድነው ያደረገችው? መጣችና ሌሊት ስትሰቃይና ያደር በዚህ ሰው ምክንያት ንጹሕ በግ ነው፣ ንጹሕ ደም ነው የምታፈሰው። እና በዚህ ላይ ምንም ነገር እንዳይኖርህ፣ ምንም ነገር እንዳታደርግ ብላ ነገረችው። እዚህ በኋላ እሱ እንዲገረፍ ካደረገ በኋላ እጁን ታጥቦ እዚህ ሰው ደም ንጹሕ ነው ይብሎ ጲላጦስ እጁን አንጽቶ ከዚያ ደም ነፃ መሆኑን ነፃነቱን አውጆ በሚስቱ የሚስቱን ድምፅ ሰምቶ ምክር ሰምቶ ከዚያ ነጻ የሆነበት የሌሎቹ ጭፍሮቹ ግን አብረው አጅቡት የነበረው ይሰቀልን ምርጫ ያደርጉ የነበረ በግፍ በበደል ያለምንም ጥፋት ያለምንም በደል ዝም ብሎ ንጹሕ በግ ብቻ ትንቢቱ ይፈጸም ዘንድ ያ ቀደም ሲል የተገባው ቃል ኪዳን ይፈጸም ዘንድ ይደረግ ዘንድ ያለዚያ የሚሆን ነገር ስላልነበረ እንጂ። በዕለተ ሐሙስም ሲጸልይ እኮ እየታ ሆይ እንዲያው ቢቻል ከሆነስ ያለ እኔ መስዋዕትነት ወይም ያለ እኔ መሰቀል መዳን አይቻልም እንጂ የሚቻል ቢሆንስ ይህች ጽዋ፣ ይህች መከራ፣ ይህች መጣች እንትን ትለፍ፣ የባህሪ ፈቃዱ ከሆነ ትለፍ እኔ ትለፍ ብሎ ብሎ ነበር። ግን የማይሆን ስለሆነ የማይሆንም ስለነበረ እንድታልፍ አይደለም የሆነው፣ መፈጸም አለባት መደረግ አለባት። እሷ ስትደረግ ነው ዓለም ይድን የነበረው ዓለም ይቀደስ የነበረው። ስለዚህ ሁሉም የወል የወል ፍርድ እንዲፈረድበት ያደረጉበት ነበረ እና የህዝቡም እያንዳንዱ ሚና ነበራቸው በዚያ ጨዋታ ላይ ግን እነሱ ባላወቁት እግዚአብሔር በሚያውቀው መንገድ ግን ሰው እንዲድን ሆኗል። ያመኑት፣ የተጸጸቱት ቃሉን ሰምተው ወደ ነበረበት ህይወት መጣው ያለቀሱና፣ የተጸጸቱ ክብር ያገኙበት፣ ድነት ያገኙበት፣ የድነቱ ባለቤት የሆኑበት ደግሞ በዛው ባድርጊታቸው፣ ባላማቸው የጸኑት ደግሞ የጠፉበት። እንዲህ አይነት ነገር ዛሬም ባለማቸው ለሚታየው እንዲህ አይነት ሰውን ያለ ኃጢያቱ ምን ነበረ ቢመክረውስ ቢነግረውስ? ያሰው እኮ ኃጢአቱ ለዚህ ለግርፋት ለስቅላት፣ ወይም ለመታሰር የሚያበቃው አልነበረም። ግን ባልሆነበት ሰውን በሐሰት ከሶ የማሳሰር ሰውን በሐሰት ከሶ አላስፈላጊ ነገር የማድረግ እንዲሁም ብሎም ባሁን ባለንበት ሰዓት ላይ ሰውን አግቶ ገንዘቡን የመቀበል ከሰው ህይወት ገንዘብን ማስቀደም ከሰው ህይወት እንዲ ቁሳዊ የሆነውን ነገር ሁሉ ማስቀደም ሳይሆን እንደ እምነት መቁጠር በአይሁድ የነበረ ባህል፣ በእኛም ዛሬ በሀገራችን ላይ በኢትዮጵያ ምድር ላይ የሚታይበት እውነተኛ የባህሪ አምላክን ባላወቁበት መንገድ በዚህ አውቀውስ ቢሆን ይላል ቅዱስ ጳውሎስ አውቀውስ ቢሆን አዳኝ የሆነውን ኢየሱስ ክርስቶስን ባልሰቀሉም ነበር። አይሁድ ግን ባለማወቃቸው የባህሪ አምላክ የሆነውን ወይም አዳኝ የሆነውን ኢየሱስ ክርስቶስን ሰቀሉት ባለማወቃቸው ነው ብሎ እንዳለው ሁሉ ባለማወቅም በማወቅም ለገንዘብ ሲሉ ለገንዘብ ጥቅም ሲሉ ዛሬ የወል ፍርድ እንዲፈረድ የሚያደርጉ ይሰቀል፣ ይሰቀል በርባን አይነት ሰዎች ይፈቱ እውነትን መሰረት አድርገው እምነታቸውን መሰረት አድርገው ያሉ ሰዎች ሰቀሉ የሚባልበት ደረጃ ላይ የደረስንበት ዘመን ስለሆነ ይሄ ዛሬም በሰዎች የምናየው እና የምንመለከተው እንዲህ አይነት ነገሮች አሉ። እና ከዚህ መውጣት ነው ትልቁ ነገር የሚጠቅመው ምንድነው? መሆን ያለበት እውነተኛ የጴጥሮስን ልብ ያለው ሆኖ መጸጸት፣ ማልቀስ። ስለዚህ ወደ ነበርንበት ህይወት መመለስ አለብን። እንደ ቅዱስ ጴጥሮስ ብንክድም፣ እንደ ቅዱስ ጴጥሮስ ብንሳሳትም፣ እንደ ቅዱስ ጴጥሮስ በደል ብንሰራም፣ ወደ እግዚአብሔር መጠን ግን ይቅርታ ምንጠይቅበት ስለ በደላችን ምናለቅስበት ስለ በደላችን የምንጸጸትበት መገንዘብ አለብን እና የወል የሆነውን ነው በግፍ ሰዎችን የምናባምበትንና ምናሰቀልበትን የምናሳስርበትን የደወ ፍርድን እና ቆም እንተው ከዚያ እንውጣ የሚለውን የቤተ ክርስቲያን አስተምሮ፣ ይነግረናል። ኢየሱስ ክርስቶስ ለሰው ልጅ ሲል ከእርሱ በቀር የማይቻለውን የመከራ ጽዋ ከፍሏል። ከከፈለው ዋጋ አንጻርና በዚህ ሂደት ውስጥ ከነበሩ ሰዎች መካከል እኔ ማንን እመስላለሁ? ወዳጅ መስሎ እየሳመ የሚሸጠው ይሁዳ እኔ ነኝ፣ ወይንስ ፈርቶ የሚክደውን ጴጥሮስ የእኔ ጠባይ በእነዚያ ሰዓታት ውስጥ ከነበሩት ሰዎች ማንን ይመስላል? ጌታን አስረው እያዳፉ የወሰዱትን እመስላለሁ? በሐሰት የሚመሰክሩበት ውስጥ ነኝ? ወይንስ ያለ ጥፋቱ አስረው ከሚያንገላቱት ውስጥ ነኝ? ያለ ሕግ አግባብ በግፍ ከፈረዱበት ውስጥ ነኝ? ወይንስ ገዢዎችን ለማስደሰት ብለው በጥፊ ከሚመቱት ውስጥ ነኝ? እንደ ጲላጦስ አይነት ዳኛ ሆን ንጹህ መሆኑን እያወቅሁ ገርፌው ይሆን ከሆነ ንጹህ ነኝ ብዬ ብታጠብም አጥፍቻለሁ ይሰቀል ሲባል አብረው ከሚጮሁት ሆን ከሄሮድስ ጨፍሮች ጋር ስቄበታለሁ ወይንስ ከገሊላ ሴቶች ጋር አልቅሼለታለሁ በዕለተ ዓርብ ከነበሩት እኔ ማንን እመስላለሁ የቀኙ ወንበዴ ነኝ ወይንስ የግራው የቆምኩት ከሰደቡት ጋር ነው ወይንስ ከእናቱ ጋር ብቻ ራሴን ፈለግኩት። እኔ ማን ነኝ? ይህ ቃለንበት እኔ በሚለው ተቀይሮ የዲያቆን ሄኖክ ኃይሌ ሕማማት የተሰኘው መጽሐፍ መቅድም ላይ የሰፈረውን ተውሰናል። ካህን የሚሆን ሌላ ምመን ፈራ ምመን የሚሆን ሁሉም እያንዳንዱ በኃጢያቱ የሚጠየቅበት የራሱን በደል አለው። ንጹህ ሆኖ እስከ ተገኘ ብቻ ነው እንጂ በደል እስከ ሰራና እስከ ፈጸመ ሁሉም ይጠየቃል። ካህንህና አንተ እንደ ካህንነት ልተው አይባልም። መምህርህና እንደ አንተ እንደ መምህርነት ልፍረድብህ አይባልም። እና ሁላችንም ከካህናት ጀምሮ እስከ ምመናን ድረስ ያለ ነው። ከዚህ የምንወስደው ነገር የሚጠበቅብን ነገር ቢኖር ምንድነው? መፋቀር ተፋቀሩ በእለት ሀሙስ ያለውን ነገር ሲነግረን እናንተ እንድትፋቀሩ መለያ የሚሆነውን ነገር እሰጣችኋለሁ የኔ መሆናችሁን ምልክቱ በዮሐንስ ወንጌል ምዕራፍ 13 ላይ ይሄን የህጽበተ እግሩን ስርዓት ከነገረና ካስተማረ በኋላ ከዚህ በኋላ ይሄንን አድርጉት እናንተ ከዚህ በኋላ ለሚሆነው ለወንድሞቻችሁ ለታናናሾቻችሁ ሁሉ ይሄንን አድርጉት ብሎ ካዘዘ በኋላ ለኔ መሆናችሁ የምትታወቁት ፍቅር ሲኖራችሁ ነው። በፍቅር ስትኖሩ ነው። በፍቅር ስትመላለሱ ነው ብሎ የፍቅርን መሰረት መስርቶልናል። ያን ነግሮናል እና በፍቅር መመላለስ በፍቅር ውስጥ መሆን ትንሳኤውን ለማየት ዛሬ በሕማማት ውስጥ የፍቅርን የእንባ ምንጫ መንጭተን አልቅሰን ነገ ትንሳኤን እንድናይ መሆን መቻል አለብን። ያ ካልሆነ ዝም ብለን ለትንሳኤው ለበጉ ለዶሮ እያሰብን ንወድቅ ምንነሳ ከሆነ ከንቱ ነው፣ ድካማችን ከንቱ ይሆናል። ምድራዊ ሆኖ ሊቀራል እና ሰማያዊ የሆነ ሕይወት እንድናል እንድናገኝ ምን ማድረግ አለብን? በህይወታችን በሙሉ የእሱ ህይወት እንዲኖርበት የእሱ ህይወት እንዲቀድሰን እንዲያከብረን ትልቁ መሰረቱ የፈለግን ያህል ብንጾም የፈለግነውን ያህል ብንጸልይ የፈለግነውን ያህል ብንወቅ ብንነሳ፣ ያለ ፍቅር ምንም የሚሆን ነገር የለምና ማሰሪያው ፍቅር ነውና መፋቀር አንተ እንደዚህ ነህ አንተ እንደዚያ ነህ የምንልበትን የምንከፋፈልበትን የዚህ እንዲያው የሌለንን ነገር አሁን አሁን የሚታዩ ነገሮች አሉና ጎጣዊ የሆኑ አመለካከቶች፣ ቋንቋዊ የሆኑ አመለካከቶች እነዚህ ነገሮች መጥፋት አለባቸው። የሚያስተምረንም ያንን ነው። በቋንቋ ከፍሎ አይደለም ያዳነን በጾታ ከፍሎ አይደለም ለሚያዳንን በነገድ ከፍሎ ማደር ለሚያዳንን። ስለዚህ ሰው ለሆነው ሁሉ ሰው ለሆነው ብቻ አይደለም፣ ለቅዱሳን መላእክትም ይሄ ድነት የድነት ተካፋዮች ነዋል። ለምንድን ነው እነሱ ረቂቃናቸው እንዴት ሊድኑ ቻሉ ስንል ይጨነቁ ነበር። ሰውና እግዚአብሔር በመለያየቱ ይጠብቁት የነበረውን ሰው ከዚያ ርቀው ነበር። ለምን ከእግዚአብሔር ተለይቷልና። ስለዚህ በመዳኑና ሰው ከእግዚአብሔር ጋራ በመገናኘቱ ግን እነሱ አንድነቱ ነው እግዚአብሔር መስግነዋል ስለዚህ እረፍት አግኝተዋል፣ ሰላም አግኝተዋል ማለት ነው። ደቂቀ አዳም በምድር ላይ ያለ በሙሉ ሌሎች ፍጡራንም በሚሉ ድህነቱ የነሱም ተሳዳጆች የነበሩት በክብር እንዲኖሩ እንዲ በሰላም እንዲመላለሱ በሰላም እንዲወጡ እንዲገቡ የሆነበት ሁኔታ ስላለ ይሄ የማዳን ስራ የተሰራው በፍቅር ነው። እና ፍቅር ስቦት ነው ጌታ ኢየሱስ ክርስቶስ ከሰማይ ወደ ምድር ወርዶ ሟች በስባሽ ፈራሽ ሆነውን ስጋቷ በአጭር ቁመት በጠባብ ደረት ተወስኖ ረቂቁ የሆነው አምላክ በዚህ በሚፈርስ በሚበሰብስ በግዙፍ ስጋ ላይ ታይቶ የማዳን ስራውን የሰራበት ስለሆነ መፋቀር ነው ትልቁ። በመፋቀር ኃጢአትን የሚደመስስ መሆኑን፣ ኃጢአት የሚጠፋ መሆኑን፣ ሰላም የሚነግስ መሆኑን ይነግራል። ብንፋቀር በሰላማዊ መንገድ እህት ወንድሜ ብንባባል እግዚአብሔር ደስ ይለዋል፣ ይጎበኘናል እና ትንሣኤን ስናከብ የሌላቸውን በማሰብ በመርዳት እንዲያው በቃ ከሌለን እንኳ ካለው ያደርስ ብለን በጎ የሆነ ምኞት። እንዲሁ ዛሬ ደግሞ ብዙ ችግረኞች ትናንትና ይመጸውቱ የነበረ ተመጽዋች ሆኑ። ትናንትና ቤት ውስጥ ይኖሩ የነበሩ ከቤት ወጥተው ተፈናቅለው ያሉ ትናንትና ጥሩ ኖሮ ይኖሩት የነበረው ዛሬ ሰዎች የሚያዩ በርካታ ሰዎች አሉ። በዘመን ላይ ደርሰናል። እነዚያን ማሰብ የምንችልበት በአሎን በዚህ በመፋቀር

የተወደዳችሁ የኢትዮጵያ ኢትዮጵያ ኦርቶዶክስ እምነት ተከታዮች የሆናችሁ በሀገር ውስጥም በውጭ ሀገርም የምትኖሩ ኢትዮጵያውያንና ትውልደ ኢትዮጵያውያን እግዚአብሔር መልካም በዓል ያድርግልን። አሜን። መልካም የትንሳኤ በዓል።